አፍቃሪያን የግል ሀሳባቸውን ሲሰጡበት በተለይ ደግሞ ሙዚቃ ላይም ደግሞ በደንብ የሚያውቁ ሰዎች ሀሳባቸውን ሲገልጹበት የተመለከትነው ነገር አለ። ስፔሻሊ ከዚህ በፊትም በስፖርት ጋዜጠኞችና በቲክቶከሮች መካከል የተፈጠረ አንድ ሰጣ ገባ ነበረ፣ ያው ተፈቷል ብለን እናስባለን። አሁን ደግሞ ሰሞኑን በቲክቶከሮችና በዲጄዎች መካከል ትንሽ ደስ የማይል ነገር እየተፈጠረ ነው፣ እያየን ያለ ነው። ለዚህም ደግሞ የኢትዮጵያ የዲጄዎች ማህበር ነው ጥያቄ ያለኝ ሲል ጥያቄውን አቅርቦ ነበረ። ከዚህ በፊት ሙዚቃ ስፔሻሊ አልበም በሚወጣበት ሰዓት የዲጄዎች ሰብሰብ ብለው ሙዚቃውን እንዲያደምጡት ሙዚቃውን እንዲያዩት ይደረግ ነበረ። ዲጄዎች ብቻ አይደሉም በሙዚቃ ስራ እንዳልሹው በደንብ የተካኑ ሰዎች ሀሳባቸውን እንዲሰጡበት፣ ምክንያቱም ከመለቀቁ በፊት ነው። ከመለቀቁ በፊት ከሆነ ደግሞ ቀም ቀምሰውት ምናልባትም እኮ ሲል የሚባሉ ችግሮች ሊገቡ ይችላሉ፣ አይደለ? ሳይታሰብ እነዛን ነገሮችን አይተው ወደ ኋላ መለስ ብለው አይ እንዲሉም ከዛ ውጭ ደግሞ ቆንጆ ነው በርቱም እንዲባሉ ሙዚቃ አዋቂዎች ይጋበዙ ነበር። ከቅርብ ጊዜ ወዲህ ግን ጥቂት አልበሞችን እየተመለከትን ነውና ከዲጄዎች ይልቅ የቲክቶከሮች በደንብ ቦታው ጋር ተገኝተው በቅምሻው ማለት ነው ተገኝተው እነሱ ተጋብዘው እንመለከታለንና በጣም የገረመኝ ከሰሞኑን አንድም ዲጄ ያልተገኘበት የቅምሻ እያየው ነበርና ለምን የዳዊት መለሰ አዎ ሚስጥር የተሰኘው አልበም ቅምሻ ላይ አብዛኞቹ ማለት እችላለሁ፣ ካልተሳሳትኩኝ፣ ከተሳሳትኩ አርማለሁ፣ ግን ቲክቶከሮቹን ነው ያየዋቸው። የልደቱ ቀን ነው ቅምሻውን ያደረገ ዳዊት መለሰ ልደቱን ምክንያት በማድረግ በዛውም ቅምሻ አድርጓል። ምናልባትም እንግዲህ ሁለተኛ የራሱ የሆነ ፕሮግራም ሊኖረው ይችላል። እስካሁን ያገኘነው ነገር የለም። ሁለተኛ የሆነ ባለሙያዎች የተሰበሰቡበት ዲጄዎች ያሉበት የሚመለከታቸው የሙዚቃ የኪነ ጥበቡ ባለሙያዎች የሚገኙበት ቅም ቅምሻ ሊያዘጋጅ ይችል ይሆናል ግን መጀመሪያ ባደረገው የ ቲክቶከሮችን ብቻ ሰብሰብ አድርጎ ያደረገው የሙዚቃ ቅምሻ ዲጄዎችን አስቆጥቷል። ዙሮ ዙሮ ሙዚቀኞች ሙዚቃ ሲወጣ መጨረሻ ላይ ዲጄዎች ናቸው የሚያጫውቱት። በደንብ ዲጄዎች ናቸው ራዲዮች ነፍስ እንዲዘሩበት የሚሰሩበት ሙዚቃ በተለይ ሬዲዮ ላይ በደንብ ሬዲዮ አዘጋጆችና ቴክኒሽያኖች ሙዚቃውን ከፍ የማድረግም የመተውም አቅሙ አላቸው በደንብ። ስለዚህ እነሱ በደንብ ሙዚቃውን የማሳደግ አቅም ያላቸው ሰዎች ናቸው። ዲጄዎች ደግሞ አሁን በየክለቡ እንግዲህ በእርግጠኝት አንድ ክለብ ላይ ሶስት አራት ዲጄ ይሰራል። አዎ፣ ስንት ክለብ አለ ብለን ስናስብ በጣም በርካታ ክለቦች አሉ፣ በርካታ ዲጄዎች አሉ። አዲስ አበባን ብቻ ሳይሆን በመላው ሀገሪቱ በጣም ብዙ ዲጄዎች አሉ። ዲጄዎች ደግሞ የራሳቸው ማህበር አላቸው፣ እና እነሱም እንግዲህ ጥያቄያቸው የሚመለከተን እኛለን እንዴት አልተጠራንም? እንዴት የለንም ነው ጥያቄያቸው። አሁን ላይ ደግሞ ቲክቶከሮች ደግሞ በራሳቸው ደግሞ ሙዚቃውን ደግሞ የሚያስተዋውቁበትን መንገድ አለ። ፕሮሞሽን ፕሮሞሽን ያደረጉት ነው። ምክንያቱም አንድ ሙዚቃ ቁርጥ ብላ ትለቀቅና ና ወደ ቫይራል ስትሆን ያን ሙዚቃ ለመስማት ትጓጉያለሽ። እንደ አዲስ የሙዚቃ የማስታወቂያ ፕላትፎርም ቲክቶክ ደግሞ የራሱን ሚና እየተጫወተም ነው። አይሰሩም እያልኩ አይደለም፣ ይሰራሉ። የራሳቸው የማስታወቂያ መንገድ አላቸው። ሁሉም ቲክቶከሮች በየራሳቸው መንገድ የሚሰሩበት መንገድ ደስ ይላል በጣም ፣ ስለዚህ የራሱ ቫሊዩ አለው እንግዲህ ዳዊት መለሰ ያምን ቲክቶከሮችን መለጠ የራሱ የራሱ ሀሳብ አለው። ቅድሚያ ለእነሱ ለምን ሰጠ? ምክንያት ይኖረዋል። ምናልባትም በመላው ዓለም ቲክቶክ ስለሚታይ ቲክቶከሮች ጋር እንዲደረስም አስቦ ሊሆን ይችላል። በቲክቶከሮች አንደበት ወይም ደግሞ ቶሎ ቫይራል እንዲሆንለት ወይ ቶሎ ጆሮ እንዲገባ። በዛ ላይ ደግሞ አሁን ወጣቱ አይደል ያለው ቲክቶከር ላይ ያለው በደንብ ከወጣቱ ጋር ለመቆራኘት ሲያስብ ደግሞ ምናልባት ያንን አድርጎ ሊሆን ይችላል። ለምን አስቀደመ ጥያቄ ነው፣ ወይ ለምን አልቀላቀለም ጥያቄ ነው። ግን ደግሞ ምናልባት እንዳልኩሽ ቀደም ብዬ ሊኖረው ይችላል ምክንያቱ። ቀኑ ስላልተወሰነ ከመውጣቱ በፊት ሊሆን ይችላል ወይም ደግሞ የተለቀቅ የሚለቀቅበትም ቀን ሊሆን ይችላል። አልበሙን ሊያስደምጥ ይችላል። ለምሳሌ ለምለም ሀይለ ሚካኤል አልበሟ የተለቀቀ ቀን ያስደመጠች ነበረ ያስቀመሰች ነበረ ለብዙ ድምፃውያን። እና እሱ ሊሆን ይችላል እንደ ዲጄ የራሳቸው ጥያቄ አግባብ አለው። ግን ደግሞ መልስ የሚሰጡ ሰዎች ሊኖሩ ይችላሉ። ነገ ደግሞ ብዙ አልበሞች ይወጣሉ አይደል? አሁን ሳሚዳን ህዳር ዘጠኝ ካልተሳሳትኩ ይለቃል። እነ ኤደን አይሸሽም ይለቃሉ። በጣም ብዙ ድምፃውያን እየተዘጋጃጁ ያሉ ሰዎች አሉ። ለእነሱ ግን እንደ ጥሪ ይሆናል ወይም ደግሞ እንደ ማንቂያ ደወል ይሆናል። ማን መቅደም አለበት ወይም ማን መካተት አለባቸው የሚሉ ነገሮች ይኖራሉ። ግን አንድ ሰው የራሱ መንገድ ይኖረዋል። የራሱ መንገድ የራሱን ስራ ለማሳየት የራሱ መንገድ ሊኖረው ይችላል ና መልስ ያገኛሉ ብለን እናስባለን። ግን ልክ አይደለም ጥያቄያቸው እያልን አይደለም፣ ትክክለኛ ጥያቄ ነው። ሙዚቃውን እጅ ዞሮ ዞሮ እነሱ እጅ ላይ ስለሆነ የሚሆኑ ሊጥሉበት ሽ ይችላሉ ክለብ ላይ ከባድ ነው የሚሆነውና ዳዊት በእርግጠኝነት ይሄን ነገር የሚሰማው ወይም ይህንን መግለጫ በእርግጠኝነት ያነባዋል ብለን እናስባለን። ወደ ሀይል ውስጥ መጭ ደግሞ ሀይሉ ቀልቀል ላርጎቸዋል አይደለ ጓደኞቹ አሉ ጥበብ ብዙ ሰዎች አሉ ደስ ይላል አንድ ላይ ጠቅለል አድርጎ አድርጓል እንግዲህ እኛ በብዛት ወይ ደግሞ እኛ ችግሩ ምንድን ነው የሚሆን እኛ ብቻ ንቅመስ ከሆነ ነው ችግሩ የሚሆነው እንጂ ሁሉም የሚካተት እኛ የምንካተት አግባብ ያለው ጥያቄ ነው ብዬ አስባለሁ በደንብ ዋናው ጥያቄም እሱ ይመስለኛል ሰብሊ ምክንያቱም እነሱም እኮ ያነሱት ጥያቄ ዞሮ ዞሮ እኛ ጋር ነው የሚወድቀው የሚል ነገር ነው አንቺ እንዳልሽ ነው ሰብሊ ምክንያቱም ዲጄ ሲኮን ፊልም ተዋናይ አይደሉም አይደል ዲጄዎቹ ጥበብ ውስጥ ቢኖሩም ደራሲያን አይደሉም የሙዚቃ ባለሙያዎች ናቸው ሙዚቃን ነው እንዳልኩሽ ህይወት የሚዘሩበት እንዲደመጥ የሚያደርጉት ይሄ ምንድነው መንገድ ናቸው አይደል እነሱ በደንብ እንዲወጣ የሚያደርጉ አካላትም ስለሆኑ ማለት ነው ጉዳዩ ለምን ቀድሞ አልታወቀም? ይሄ ነገር ወይንም ደግሞ ምን እየተፈጠረ ነው የሚለውን ነገር ነው። በቃ የግልጽነት ጥያቄ ነው እንጂ ሌላ ምንም አይደለም። እንዳልሽው ቀላል ነው። ሁለቱንም እኮ አሰባጥሮ ማስገባት ማንም አይጎዳም አይደለ? ለድምፃዊ እኮ በጣም ትልቅ ጥቅም ነው። ከዲጄዎች ጋር መስራትም ከሶሻል ሚዲያ ባለሙያዎች ጋር መስራትም ሙዚቃው እንዲደመጥ፣ ሙዚቃው በደንብ ኢፌክቲቭ እንዲሆን ያደርጋል። ግን ለምን የሚለውን ነገር ቶሎ ቢመለስ። ከዛ ውጭ ግን ሰብ ብዙ ጊዜ እነዚህ የቅምሻ ሲዘጋጅ አንዳንዴ ምንድን ነው የሚያደርጉት የኢቨንት ኦርጋናይዘሮች ይሰጣል፣ ትንሽ ብትሆን ፕሮግራሟን ለኢቨንት ኦርጋናይዘሮች ይሰጣል። እኔም በግሌ ያየዋቸው ነገሮች ስላሉ ነው እና ኢቨንት ኦርጋናይዝ የሚያደርጉ አካላትን ደግሞ ራስሽ በደንብ ኮንትሮል አድርገሽ ካልጠይቅሻቸው እነሱ በሚፈልጉበት መንገድ ሊሄዱ ይችላሉ። ያሉ ሰዎችን ብቻ ያደርጋሉ። ይሄ ምንም ይታወቃል። ቅምሻ ማዘጋጀት ብቻ ሳይሆን ኤቨንቱንሽን ጋዜጠኞች ሚዲያን ልጠሪ ስትፈልጊ የምታቂያቸው ሰዎችን ቅድሚያ ትሰጫለሽ። ኤቨንት ኦርጋናይዝ ስታደርጊ ወይ ሚዲያውን እንትን እያደረግሽ ከሆነ እንደዛ ነገሮች ይከሰታሉ። ግን በዋነኝነት ዙሮ ዝሮ አንቺን ስለሆነ የሚመለከተው እንደ እንግዶች ማን ናቸው የሚሉትን ነገሮች ማየቱ መልካም ነው ብለን እናስባለን። ለማንኛውም የዲጆች ማህበር ካነሱት ጥያቄ መካከል አነሳን እንግዲህ ቲክቶከር ሰሞኑን መነጋገሪያ እየሆነ ነው የሚገኘው። ለማንኛውም ኢቨን ክሬቲቭ አዋርድ ራሱ ከቲክቶከሮቹ ጋር በተያያዘ ብዙ ሰጣ ገባ ውስጥ እየገባ ነው አደለ፣ ያለው እኔ አልተመረጥኩም፣ እሷ ለምን